አላሙ አሌይኩም ወረህመቱላሂ በረካቱህ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህናነኝ አልሐምዱሊላህ። እስቲ ዛሬ እሸት ገዛንና፣ እስቲ እሸት አብረን እንስራ። ያው ዛሬ ጁማዓ ነው፣ እስቲ አብረን ሰርተን እንብላ። በጣም የሚያምር ደስ የሚል እሸት ነው። የሀገሬ ና ያስታወሰኝ የሀገራችን እሸት ራሱ ነው። በጣም ለስላሳ ነው፣ ደግሞ እርጥብ ነው ገና ማለት ነው ለጋ ነው እንደዚህ ሲታይ ግን እንት ከለሩ ትንሽ ትንሽ ቢጫ ነው። እንትን አይደለም ነጭ አይደለም እንጂ በጣም ደስ የሚል የምንጣፍ ጥቶት ነው ማለት ነው። እስኪ አብረን እንስራ። ዜጋ እየላትኩት ነው። ጠን ስንጨርስ ደግሞ ያለውን ነገር እና ያለን ማለት ነው አብረን ጋር እንዲጥን ጨርሰናል። እዚህ ጋር ደግሞ ምንትኑ ማለት ነው። ይሄ ጸጉር የሚመስለው ነገር ስሙን አላቀውም። በነገራችን ላይ በራሴ ቋንቋ ነው ማቀው፣ በአማርኛ አላቀውም። እሱን በእንትን ብለን ጨርሼ ምናምን አስተካከልኩትን። እዚህ ጋር እያስተካከልኩ ነው። ካስተካከልኩኝ በኋላ እንትን አደርገዋለሁኝ። ድስቱ አይበቃውም ብዬ ሰበርኩት። ሁለት ቦታ ከፈልኩት ለሁለት ማለት ነው። ይኸው እንደዚህ ለሁለት ከፍዬ ይኸው እዚህ ጋር ይኸው በድስት እያረኩት ነው። አንድ ድስት አድርጌው ነበረ። እሱ ድስት አልበቃኝም ነበር። ከዛ በሌላ ድስት እየቀየርኩት ነው። በነገራችን ላይ ቪዲዮን ዝም ብዬ ሀይላይት እየቀረጽኩ ነው ያለሁ ስላልተመቸኝ ማለት ነው እና ፋሚሊዎቼ እኔም እንደዚህ አይነት ቪዲዮ ያው ጀስት ከቤት የሰራሁትን ነገር ወደ እናንተ አቀርባለሁ እናንተም ደግሞ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ እኔን ታበረታቱኛላችሁ እኔም ደግሞ በተቻለኝ አቅም እንደዚሁ እየሰራሁኝ በቃ የቀን ውሎዬን ያጋጠመኝ ነገር ካለ ደግሞ ቀጥታ በቪዲዮ እየመጣው ከእናንተ ጋር ጊዜ አሳልፋለሁ ማለት ነው። ያው እዚህ ጋር ጨረስኩትኝ። ከዛ ትንሽ መሬት ስለነካው ውሃ ላስነካው ብዬ ትንሽ ለቅለቅ ማለት ነው። ትንሽ ለቅ ነበረ መሬት ማለት ነው። ከዛ እዚህ ጋር በውሃ ብቻ ለቅለቅ አረኩት። ብዙም አይደለም እንታይ ወዳ ትንሽ ነው ለቅለቅ ያረኩት። ይሄው ፋሚሊዎች እንደዚህ ተራፎች በኋላ ደፋውለት ያለቀለኩትን ውሃ ከዛ በኋላ ውሃ ጨመርኩ ማለት ነው። ይኸው እንደዚህ ውሃ ጨምሬ ከዛ በልጣጩ በራሱ ማለት ነው ሸፈን ሸፈን አደረኩት። ቲንፋሽ ካገባበት ቶሎ አይበስልም እና እንትኑም ጣዕሙ ይሄዳል ብዬ በደንብ አድርጌ በዚህ ሸፈንኩት። ልክ እንደምታዩት እንደዚህ ሽፍን ካረኩት በኋላ ቀጥታ ነው የጠጥኩት ማለት ነው። ለሀያ ለሀያ አምስት ደቂቃ ያክል ጥጄው ከዛ በኋላ እንደዚህ ሲከፍተው ማለት ነው በጣም ደስ የሚል ነበረ። በጣም ነው የሚያምረው። በዚህ መልኩ ደረሰልኝ። ቡናዬን አፍልቼ ነበረ። ከዛን ይኸው እያወጣሁት ነው ማለት ነው። በጣም ነው የሚያምረው ሽታው ስገባ በቃ ክችን ስገባ ሽታው ያወደው በጣም ደስ የሚል ሽታ ነው ያለው። በጣም ነው የሚያምረው። ስበሎት ደግሞ በጣም ነው የሚጣፍጠው። ከነ ከረሩ ከለሩ ራሱ በጣም ነው የሚያምረው። ይሄው በዚህ መልኩ ደርሶልናል። እኔ በነገራችን ላይ እሸት በጣም ነው የምወደው፣ በጣም ነው የምወደው እሸት ከምላችሁ በላይ በተለይ የተጠበሰውና የተቆላ እሸት፣ ይሄንንም ወዳለሁኝ። ከዛ ይኸው በዚህ መልኩ ደርሶልን ቡናችንን እየቀዳን እየጠጣን የወተት ቡና ነው የፈላ ነው ዛሬ በነገራችን ላይ ሁሌም የወተት ቡና ነው የምንጠጣው። ጮጋራቸውን ስለሚያማቸው እቤት የወተት ቡና ነው የሚወዱት ማለት ነው። እንደዚህ እየበላን እየተጫወትን ጁማችን ቀናችንን አሳለፍን። በጣም የሚያምር ቀን ነበረ። በጣም ደስ የሚል ቀን ነበረ። ሼታችንን በጣም ይጣፍጣል፣ ቀመስ ነው። በጣም ቆንጆ ነበረ። አብራችሁኝ ስለቆያችሁ ከልብ ከልብ አመሰግናለሁ። ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰቡ